ቤተሰቦቼ አሁን ማለት ነው፣ እኔ ቱክቱክ ላይ ገባ ገባ ገባ ስሎ ማለት ነው፣ አይቼ የመጣውን ነገር አይኔ ነው አይኔ ነው አደለ? ይሄ ከቡሩኬ ጋር ሱሲ ነው አደለ? የምትባለው ኔ አላቅም። ስሙ አራሷ አልተያዘልኝ፣ ይቅርታ አድርጉልኝ። ሱሲ የምትባለው ሴትዮ ጋር ቡሩኬ እንደዚህ ተቃቅፎ ይሄ ነገር ታይቷል። ትላንትና ደግሞ ያሳየችው ነገር እሷስ ምንድን ነው በስልክ ያሳየችው ያንተን ቅለት ያንተን ቅለት እያለች እንደዚህ ያሳየችው ነገር ማለት ነው፣ ከማን ጋራ ነው? ምንድን ነው እሱ ነገሩ? እናንተ ማለት ነው ፍቅር ነው እንደ ያዛችሁት ፍቅር ፍቅር። ስለ ፍቅር የማታቁ ከሆነ ፍቅር የያዘ ሰውን ስለ ፍቅር የሚያውቁ ሰዎችን ሄዳችሁ ጠይቁ። እኛን እዚህ መታችሁ አትበጥብጡን፣ ከምሬ ነውና ማለት ነው። ዛሬ ደግሞ ከማንም ጋር ነው የምትመጡት? ይሁን እኛ እኮ ተጨነቅነ ትናንትና የቡቡ ቡሩኬስ ልቡ ተሰበረ፣ ምናምን ብለ ያዝኑ ሊቀቁን ያለም ሰዎችም አለን። እኔ ማለት አንደኛ ነገር ቤተሰቦች፣ የቀልድ የቀልድ ነው እና ጥፋት ሳጠፉ አትደግፉ፣ ጥፋት ሳጠፉ አትደግፉ። ሁለቱ ነው አሁን ሀይሚዬ ጀግና ነሽ በለው በለው በይ ካለ ልጅቷ፣ እነሱ እየተጠቀሙበት ነው ከሌላ ሰው ጋር እኳን ሰርታ ብሩኬን ታንጨርጭር እንጂ ከዚህ ጋር እንድትመጣ አንፈልግም። አንደኛ ነገር ትላንትና እንዴት እንዳቆሸሹ እንዴት እንዳደረጉ ልጅቷን አይታቸዋል። እዛ ጋር ተጠርታ በማያውቅ ነገር ቦታ ውስጥ ገብታ እንዴት እንደሆነች መጨረሻን አይታቸዋል። ይሄም ማይገባት ቦታ ነው። ሀይሚ እዚህ ቦታ አይገባትም። አንደኛ ነገር ሰው እነሱ ላይ ተጠቅሞ እነሱ ላይ ተደግፎ ዩቱባቸውን እያሳደጉ ነው። እነዚህ ግን እነዚህ ልጆች ሰው ነው ወደ እናንተ የማተው ዩቱባቸውን እያሳደጉለን እንጂ። እግዚአብሔርን እኔ እንጃ ፈጣሪን ያአመሰግኑት ምርጥ ቤተሰብ አላቸው። ጉሩብ ፍጥሮ እንዴት እናንተን የሚከታተሉት። አንደኛ ነገር በእናንተ የነገር ትንሽ ኮሽታ ቢመጣ ራሱ እንዴት ስተሰግስቆ እንዴት እንደሚያለክሱት እኔ ማርያምን፣ ቱክቱክ ላይ እንደዚህ ሲሄዱ ብዙ ልጆች የሚያለክሱ ያለው ማለት ነው። ለምን የእናንተ ፍቅር ስላላቸው ነው። መቼም ከነዚህ ልጆች ጋር ወልዶ አድጎ ያለ ሰው የለም። ሁሉም ባዳ ነው። እንደ ባዳም ሆኖ ግን በቃ እንደ ቤተሰብ ብሎ እንደተወለደ በላይ ነው። በቃ በጣም ሰው የሚወዷቸው ማለት ነው። ስለዚህ እነዚህም ቤተሰቦች ማክበር አለባቸው። ከምር በሚዲያም ብታዩ በእነሱ ናቸው ከፍ ያላችሁት። ስለዚህ በጣም ከእግዚአብሔር በታች እኔ እንጃ በቃ እነሱም በጣም እነሱም በጣም ማክበር አለባችሁ። ለእናንተም ደግሞ ክብር ማለት በቃ እራሳቸውን ማስከበር አለባቸው። ብሩኬን ቢሆን ሀይሚን ቢሆን ሀይሚ፣ አሁን ብሩኬ ስላጠፋ እንደዛ ቦታ ሄደሽ ስትገኝ ብሩኬን ለመናደድ ሆነሽ፣ አንቺ እራስሽን እየጎዳሽ ነው። እራስሽን በማይሆን ቦታ እየተገኘሽ ነው። እነዚህ ሲሳደቡም የሚያደርጉ ነገሮች ራሱ ምንም ከውጊውጥ ነገር ነው። በቃ ሰገጦች ነገር ናቸው። አተሳሰባቸው ራሱ ትላንትና አሁን ይሄ ኩርቹ ዳንኤል የሚባለው ማለት ነው። እኔ በዳንኤል የምነሳ ስም ማለት ነው። ምን አላቸው እናንተ ጅኒ ነገር ናቸው። እንደ እናንተ ጅኒ መሰለኝ አንተ ጅኒ ዳኔ እድ ከዚህ እና ትላንትና የቡታጅራ ልጆች መርዶ ትን ተጥላችሁ ማለክስ ትችላላችሁ ምናምን እያለ ነበረ፣ ሰው ሁሉ እየሰደበ ስድቡስ፣ ምን መጣ? የቡታድር ልጆች ምን ያደረጉ እነሱ ሲጀመር፣ በጠቅላላ ሰውንም እንደዚህ የምሰደበው ማለት ነው የዛሬ ቪዲዮ ደግሞ የዛሬ ፎቶ ደግሞ ያየሁት እኔ ሁሉም ቦታ ገብቼ አይቻለሁ ግን ማለት የእነሱ ዩቱብ ስር ብቻ አላቅም ኬት እንዳመጣችሁ እኔ ተቀባብሮ ይሆናል እንደዚህ ቡሩኬ አድርጎ የእውነት የእውነት እንደዚህ ቡሩኬ ላይ ተግንቶ ከሆነ መጀመሪያ ሀይሚ በጣም ተጎርታለች ስጀመር ማለት ነው እኔ ሴት ላይም አልጫንም የውስጣቸው የሚያውቀው ፈጣሪ ብቻ ነው እነዚህ ልጆች ግን እውነተኛ ፍቅር አላቸው ወይ አሁን አንዳንድ ቡሩኬ የምለው ነገር አለ ለጋሽዬ እኔ ለጋሽዬ ብዬ ነው ምናምን ነው የምለው። ለጋሽዬ ማለት ሳይሆን እንደ አንተ ማለት እንደዚህ ማለት እኮ ልብህም ጋሽዬ አደራ ስለሰጠ በቃ እንደ ልጅ መጠበቅ አለብህ ማለት። ምንድን ነው የሚባለው? ቅርታ ሀይሚ እኮ ጻ ልጅ አይደለችም የምትጠበቀው ማለት ነው። አስራ ዘጠኝ አመቷ ከላይ ከዚህ በታች ከዚህ በላይ ነው እንጂ ከዛ በታች አይደለም። መቼ የምተው ነው ስለዚህ ሕፃን ልጅ አይደለችም። የሁለት ልጅ አይደለችም የሁለት የአንድ አመት ልጅ አይደለችም የአንድ ወረድ ሕፃን ልጅ አይደለችም። አይሚ ማለት ነው ትልቅ ሰው ናት። አተሳሰቡ በሁሉም ነገር ማለት ነው። ለዛ ነው ሰው ሁሉ እሷ ላይ የምንለጠፈው። ሲጀመር ማለት ነው ጠንካራ ሴትን በጣም ነው የሚጠብቁት። በቃ ለመጣልም ልጠቀሙበትም ይፈልጋሉ። ነገር ግን እናንተ እዚህ ጋር አዳ መሆን አለባችሁ። ሁሌ ሰው የሚጠቀምባቸው ሳይሆን እናንተም ሰው ላይ መጠቀም አለባችሁ። እንዴ አሁን አንቺ ሀይሚ ማለት ራሱ ከህይወት ሽን ዳንኤል ማውጣት አለብሽ እሱ እነሱ በውስጥ እያወሩ በውስጥ ድራማ እየሰሩ እናንተ ላይ መጥቶ እየተጠቀሙ ነው አሉ። ስለዚህ ይሄንን ነገር መንቃት አለብሽ። አንቺ ማለት ነው ከቡሩኬ ጋር ተራርቃችሁ ቢሆን ራሳቸውን አዳምጣችሁ በኋላ ላይ ልትመለሱ ትችላላችሁ። ነገር ግንም አንቺ ቡሩኬን ለመናደድ የምታደርጊ ነገሮችን አንቺን ይጎዳል። ቡሩኬም ደግሞ ሀይሚ እንደዚህ ያደርጋለች ብሎ አንዱን ተከትሎ ይመጣል። ግን ደግሞ ፍቅር እንደዚህ አይደለም። ፍቅር በአንድ ቀን የሚለቀቅ ነው እንዴ? ማለት ረለረጅም ጊዜ ተፈቃቀሩ ደግሞ ለቦ ማለት አለ አይደለ ምስቴ ናት ወይ ባሌ ነው ብሎች እናንተ ያሰባችሁ ሰው ለበኋላ ያቀዳችሁን ነገር እንዴት በአንዴ አንዱ እሷም ጥፋት የሆነ ነገር ጥፋት ካያችሁበት ሌላ ሴት ማምጣት ሌላ ወንክ ወንድ ጋር እንደዚህ መሆን ተገቢ አይደለም ለምን የምትናገሩ ቃላቶች እና የምሰሩ ነገሮች በውስጣችሁ ቂም እንድትይዙ እያደርጋችኋል ማለት ነው። በኋላ ላይ ራሱ ተመልሳችሁ ራሳችሁ አንድ ላይ ስትሆኑ ያንን ቀን እንደዚህ አድርገሽኛል እንደዚህ አድርገሽኛል፣ ራሳችሁ ራሳችሁ እንደዚህ ትባላላችሁ። ከዛም በኋላ ደግሞ መጣላትም ይመጣል። የምትናገሩ ቃላቶች ራሱ እያስጠላል አንዳንድ ቦታ ማለት ነው። የምታደርጉ ነገሮች ውስጣችሁ ላይ ሻከራ ሆኖ እንዲቀር ነው እንጂ ጥሩ ነገር እየሰራችሁ አይደለም። ቢሆንም ማለት ነው። አንደኛ ነገር ቤተሰቦቻችን ማሰብ አለባችሁ። ቤተሰቦቻችን ምን ልናል እንዴ? ምን እያደረግን ነው? ይሄ ስራ ለሰው ትምህርት ይሰጣል ወይስ ለሰው የማይሆን ነገር እያስተማርን ነው። የምላችሁን ነገሮችን አንዳንድ ያስቡ፣ እንደ ተማረ ሰው አስቡ። አንደኛ ነገር ደግሞ እዚህ ሚዲያ ላይ እኔ የምጠላ ነገር እናት ያላችሁ ሰዎችም ሳይኖራችሁም ያላችሁም ይሁን ግን እናት አትገልብጡ። እውነቴን ነው። ሚዲያ ላይ ምን እነሱ እኮ ምንም አያውቁም። እውነቴን ነው። እስቲ ሁላችሁም እናት ይኖራችኋል። እናት ሳይኖራችሁም የሌላችሁም ትኖራላችሁ እንደኔያውም ማለት ነው። ስለዚህ የሰውን እናት አክብሩ። እነሱ እኮ ምንም አያውቁም። ለምሳሌ አሁን ትንሽ ከተማ ውስጥ ያለው ሰዎች እንኳን እንደዚህ ስልኮችን ይኖራችሁ ላያቁም ይችላሉ። አሁን ወደ በገጠር ምናምን ሲሆን ምንም ነገር እኮ አያውቁም፣ ስለ ስልክ፣ ስለ ምንም ኖኪያ ራሱ አያውቁም እነሱ ማለት ነው። ልጆች በአጠፉ ቤተሰብ መጎዳት የለበት ምንደኔ ማለት ነው። እና የዛሬ ቪዲዮ ደግሞ የዛሬ ቪዲዮ የዛሬ ቪዲዮ ላለው የዛሬ ፎቶ ደግሞ ኔ በጣም ነው አስጠላይ ብቻ አላቅም የእናንተ ፍቅር ምንም አላማረኝም ብትስተካከሉ ደግሞ ሲገባባችሁ ማለት ነው የቡታጅራ ልጆች አንድ ነው በቃ ሴጠናቸው የሚመጣባችሁ ሁሉም ባለትዳር የተባለ በዚህ ሰዓት ላይ በጥብጥ በቃ በሴቶች ናቸው ሁሉም በቃ በሴቶች አንዱ እንዲያደረገ አንዱ እንዲያደረገ መጠፍጠፍ መደብደብ እኔ እኮ በድብድብ እንደውም ምስተካከል ነገር አለ እንዴ ድሮ እንደ እናታቻችን አባቶቻችን እንደዚህ ሲደባደቡ እንደዚህ ነው ትዳር ማለት የተያዘ እንደዚህ ስትሰደቡ ነበረ እንዴ? ነገር ግን ብደባደቡ ምንም ብሎ በውስጡ ነው እንጂ ሚዲያ ላይ እንደዚህ የመጣ የተገጠጠ ነገር ምንም፣ ግን በጣም ነው የሚያስጠላ። ይቅርታ አድርጉልኝ። ላይክ ሼር፣ ሰብስክራይብ አድርጉኝ። የምትከታተሉን ጥሩ ኮሜንት ምስ በሉኝ። በጣም አመሰግናለሁ። ኑሩልኝ። አይላቪዩ ሀገራችን ኢትዮጵያ ሰላም ያርግል። ይሄ መጣ ሁሉ ክፉ ነገር ይመልስልን። ከምር ጅኒ ገብቶበታል ባለ ትዳሮች ላይ ሁሉ።